የሚገርመው ግን ዛሬ የምታዋቸው ይህንን እውነት የሚክዱ ሁሉ ዛሬ ዲያብሎስ ያከበራቸው የምሁር፣ የሊቅነት፣ የምሁርነት፣ የጳጳስነት፣ የካህንነት፣ የጠበብትነት ሥልጣን ያጐናጸፋቸው አንደበተሩቱ ያደረጋቸው በሁሉም ስፍራ የክብር ቦታ፣ ሀብት ንብረት የሰጣቸው በሙሉ የሚጠፉ መሆናቸው ነው። እነሱንም እንድ እርድ በሬ በወፍረውና ተብተው ጠብተው ሳይ በእውነቱ ይገርመኛል። እግዚአብሔርን እያወቁት እንደ እግዚአብሔርነቱ ያላከበሩት፣ ሐዋርያው ጳውሎስ እንደ ነገረ በገዛ ዕውቀታቸው የተመኩ በታላላቅ ቃላት ተሞልተው የሚገሰሉ እነዚህ ለማይረባ አእምሮ ተላልፈው የተሰጡ ናቸው። በቤተ ክርስቲያናችን እግርና እጇን ተብትበው ይዘው ካባ አጥልቀው ሊቅ ሊቃውንት መምህር መሪ ጌታ ተብለው ከእኛ በላይ ምንም አይደመጥ፣ እኛንን መምህር እኛን ብቻ ስሙ የሚሉ በትዕቢት የተሞሉ ስለ ሆዳቸው የእግዚአብሔርን እውነት የሸጡ እንደ ጸሐፍት ፈሪሳውያን ክርስቶስን የካዱ የሰቀሉ ያስገደሉ። የዛሬዎቹም እንዲሁ እኛ ከምንለው ውጪ ቃሉን ቢነገር እኛ ያላጸደቅነው አይሆንም የሚሉ የኢትዮጵያን ትንሣኤዋን የሚክዱ በተለያዩ ማኅበራት ፍርፋሪ እየተወረወረላቸው በካባ ተከልለው ምሁር መምህር ተባብለው የእግዚአብሔርን ተስፋ የሚያጨልሙ ዓይናቸው እያየ ፍርድ እየተከናወነ በኢትዮጵያ ለምብራን እንደተነገረው እግዚአብሔር ሥራውን እያከናወነ በበቁ አባቶች ያለማቋረጥ እየተነገረ እየተመሰከረ እየሰሙ ስውር አጀንዳ ይዘው ለዲያብሎስ አድረው በማኅበረ ቅዱሳን በሰንበር ትምህርት ቤት ውስጥ መሽገው የመንፍቅናን ትምህርት የሚያስፋፉ ደፋሮች ይህንን ከሚክዱ ነጮች፣ ካቶሊኮች፣ መናፍቃን፣ እስላሞች በምንድን ነው የሚለዩት? አሁን ቅድሚያ ዋጋቸውን የሚያገኙ እነዚህ ለከርሳቸው ያደሩ ናቸው። የጥንት አባቶቻችን ሃይማኖት ባጭሩ ምን ነበር? ይህ ርዕስ ሰፊ በመሆኑ በቅርብ የነበሩ ጥቂት አባቶችን ብቻ እንደ ምሳሌ አንስተን ከአሁኑ አባቶች ጋር ለማነጻጸር እንሞክራለን። ሐዋርያት በእውነት ያስተማሩ የምስጥረ ሥጋዊን የምስጥረ ሥላሴን ነገር በተናገሩበት በዲዲስቅልያ በአሥራ ሁለቱ ሐዋርያት ጳውሎስ፣ የጌታችን ወንድም እየተባለ ያዕቆብ፣ ሰባቱ ዲያቆናት፣ ሰባ ሁለቱ አርድእት እንዲህ አሉ፦ የእግዚአብሔር አገልጋዮች የሰላም ልጆች፣ እኛም በእውነት ጸንተው ለሚታዘዙ ይህን የከበረ ትምህርት እናስተምራለን። ሃይማኖተ አበው ገጽ ስምንት ምዕራፍ ስድስት ክፍል አንድ ዓለም ሳይፈጠር የተወለደ የጌታችን የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ አባቱ እግዚአብሔር አብ አንድ ነው። ወልድ ዋሕድ ከእርሱ ጋር ትክክል የሚሆን የባሕሪ አምላክ ነው። ሰራዊትን ሲመታትን ሥልጣናትን ሁሉ የፈጠረ በኋላ ዘመን ሰው ይሆን ዘንድ የወደደ ያለ ዘርአ ብእሲ ንጽሕት ድንግል ከምትሆን ከእመቤታችን ማርያም ስጋን የነሳ ገላ ከስጋ ጋር የማትሞት የማትለወጥ የማትፈርስ የማትበሰብስ ነፍስ በስጋችን እንዳለች ፈጽመን እንወቅ። ሃይማኖትን የካዱ የመናፍቃን ስራቸው ሁሉ መለየትን ሁሉ ሕግ መለወጥንም እነርሱ በእኛ ዘንድ የተጠሉ ናቸውና አባቶቻችን ቀድመው የመሰከሩባቸው መናፍቃን ከሃዲዎች፣ የእግዚአብሔርን ቃል የሚቀንሱ የሚደልዙ፣ የሚለውጡ እንደሆነ ከላይ ባለው ቃላቸው መስክረውባቸዋል። እነዚህ መናፍቃን በእምነታቸው የወለዷቸው ዛሬም አብዝተውና አዘምነው የመሰሏቸው ልጆቻቸው ዛሬ በግልጽ ዲያብሎስን አንግሰው ዓለምን ሁሉ አጥፍተው ለመጨረሻው ፍርድ አብቅተዋል። አሁንም ቀጥሎ አባቶቻችን እንዲህ አሉ። ዳግመኛም የሞቱ የሃጣንን የጻድቃንን ትንሣኤ እናምናለን። ዳግመኛም ከክርስቶስ ሰው ከመሆኑ የተነሳ ምን ምን ዕጸጽ እንደሌለበት እናምናለን። በእውነት ሰው የሆነ እርሱ እግዚአብሔር ቃል ነው። ሊቀ ካህናት እርሱ ሰውን ከእግዚአብሔር ጋር አስታረቀ። ከንጽሕት ድንግል እመቤታችን ማርያም ሥጋን ፈጥሮ የተዋሃደ እርሱ ነው። ከንጽሕት ድንግል እመቤታችን ማርያም ሥጋን ፈጥሮ የተዋሃደ እርሱ ነው። ሰውን ሁሉ የፈጠረ እርሱ ነው። ከሙታን ተለይቶ የተነሳ ሙታንንም ሁሉ የሚያስነሣ እርሱ ብቻ ነው። ኤጲስቆጶስ ሄናሪዮስ ሄሬኒዮስ እንዲህ አለ። ኦሪት፣ ነቢያት፣ ወንጌል ክርስቶስን አስተማሩ። ከድንግል እንደተወለደ በመስቀልም መከራ እንደተቀበለ፣ እንደሞተ፣ እንደተቀበረ ከሙታንም ተለይቶ ተነስቶ እንዳዩት ወደ ሰማይ እንዳረገ በእግዚአብሔር አብ ምስክርነት እንደተገለጠ ለዘላለም እንደነገሰ ከአብ ከመንፈስ ቅዱስ ጋር ሁሉን የፈጠረ ሰውን የፈጠረ በሥራ ሁሉ ያለ በአበው አለቆች ዘንድ የአበው አለቃ እርሱ ነው። ሕግን በመሥራት ጊዜ ሕግን የሠራ እርሱ ነው። ካህናትን የሚሾም ሊቀ ካህናት ነው። ነገሥታትን የሚገዛ እርሱ ነው። በነቢያት አድሮ የሚናገር እርሱ ነው። በሰው ባሕሪ ሰው የሆነ እርሱ ነው። ከአብ የተወለደ ከባሕሪ አምላክ የተገኘ የባሕሪ አምላክ የዘላለም ንጉሥ እርሱ ነው። ኖኅን የጠበቀው እርሱ ነው። አብርሃምን የመራው ከይስሐቅ ጋር የታሰረ ከያዕቆብ ጋር እንግዳ የሆነ ከዮሴፍ ጋር የተሸጠ እርሱ ነው። ሌላው አባታችን ኤጲስቆጶስ ዲዮናስዮስ እንዲህ ተናገረ። ለመላእክት ሁሉ ዕውቀት ከእነርሱ ዘንድ የሚገኝባቸው ሥላሴን እናመሰግናቸው ከመጻሕፍትም እንደ መላእክት ዕውቀትን በእኛ ላይ እንደ ማሳደራቸው መጠን አካል ከሌለው ካለመኖር ወደ መኖር በሰማይ በምድር ያለውን ፍጥረት ሁሉ ያመጡ ናቸውና እውቀትን የሚገልጹ ብርሃናት ናቸው። የምእመን ከእግዚአብሔር መዋሃዱ ፍጹም በሚሆን ገንዘብ ፍጹም የሚያደርጉት እነርሱ ናቸው። ሄራን መላእክትን ሁሉ የሚሾሙ ናቸው። ለሚገባቸው ረቂቅ ጸጋን የሚሰጡ ናቸው። አባቶቻችን ሥላሴን አመስጠረው ሲገልጹ እንዲህ ነው የመለኮትን ነገር ከሚናገሩት መጽሐፍት ይህንን ተምረናል። ዳግመኛም የሚያመሰግኑ ምእመናንንም በመለኮት አነጋገር እርሱ አምላክ እንዲባል አማልእክት ሲባሉ አገኘ ናቸው። እናንተ አማልክት ሁላችሁም የልዑ ልጆች ናችሁ ተብሎ እንደተጻፈ አምላክ መባል ለሥላሴ ባሕሪ የሚገባው እንደ መሆኑ፣ ስለዚህ በመለኮት የሚናገሩ እሊህን ሦስቱን አካላት ያመሰግናሉ። የማይመረመር የማይለይ አንድነታቸውን እየተናገሩ እነርሱን ብቻ ያገለግላሉ። ከፍጡራን ከፍጡራን ሁሉ በላይ ልዑል ነው። አንድ ኀይል ናቸውና ባሕርያቸው አንድ ስለሆነ አንድ ይባላሉ። የሥላሴ ገጻት በየአካላቸው ልዩ ሲሆኑ፣ በመለኮት አንድነት ጸንተው ይኖራሉ። አንድ ሲሆኑ ሦስት አካላት አብ፣ ወልድ፣ መንፈስ ቅዱስ ስለ መገለጣቸው ሦስት ናቸውና አመስግኗቸው። አብ ብርሃን ነው። ከአብ የተወለደ ቃሉ ወልድም ከብርሃን የተገኘ ብርሃን ነው። እንዲሁም ከአብ የሠረጸ መንፈስ ቅዱስም ከብርሃን የተገኘ ብርሃን ነው። ከአብ የወልድ መወለድ፣ የመንፈስ ቅዱስ መሥረጽ በእጹብ ይወሰናል እንጂ እንዲህ ነው ተብሎ አይነገርም። ከሕሊናት ሁሉ በላይ ነው፣ አይመረመርም። በዚህ ዓለም ገዢ አለቃ የሚባል ሁሉ ከእርሱ ተሹሞ ነው። ሁሉን የፈጠሩ የሁሉ መገኛ ናቸውና ሁሉም በቸርነታቸው ለመፈጠር በቅቷልና ከአካሎቻቸው በአንዱ አካል በእውነት ተዛምደዋልና በሰው ማደርን መረጡ። በአብ በመንፈስ ቅዱስ ፈቃድ ወልድ ዋህድ ኢየሱስ ክርስቶስ ሰው ለመሆን በቃ። በንጽሕት ድንግል ማርያም ማኅፀን አደረ። ድንቅ በሆነ ምስጢር ከርሷ ተወለደ። ጥንት የሌለው ዘላለም የሚኖር እርሱ ከማዕረጋት ሁሉ በላይ ከፍጡራናርም ሁሉ በላይ በሚሆን ተዋህዶ የእኛን ባሕሪ ነስቶ ዘመን ተቈጠረለት። ያለ መለወጥ ያለ መቀላቀል በእውነት ሰው ሆነ። በባሕርየ መለኮቱም ሕጸጽ የለበትም። በሦስትነቱ ያመንበትን እኛን በአምላክነቱ በሠራው ሥራ እንድናውቀው አደረገን። አምላክ ከሾማቸው ከምህራን ይህንን ረቂቅ ትምህርት ተምረናል። እርሱን አስተማሩ። ይህም ትምህርታችን ለማያምኑ የተሰወረ ነው፣ ለምናምን ግን የተገለጸ ነው። ጻድቃን ያውቁታል አጣን ግን አያውቁትም። እኛስ ይህንን ትምህርት ተምረናል። ካህናት ተብለን እንደ መጠራታችን በማዕረገ ክህነት እንደ አእምሯችን መጠን ተገለጠልን። ሌላው አባታችን ከዋርያት አለቃ ቅዱስ ጴጥሮስ በኋላ ሦስተኛ ሆኖ የተሾመ የአንጾኪያ ሊቀ ጳጳሳት ሰማዕት አግናጢዮስ በመልእክቱ እንዲህ አለን። ፍጥረታቱን ሁሉ የፈጠረ እግዚአብሔር የፍጥረቱን ሁሉ ሹመትና ማዕረግ መስጠት የሚቻለው በመልክ በገጽ ፍጹም በሚሆን በሶስት አካል በጌትነቱ ዙፋን ተቀምጦ ሁሉን የሚገዛ ነው። ከሶስቱ አካላት አንዱ አካል በእመቤታችን በንጽሕት ድንግል ማርያም ማሕፀን አደረ፣ ስለ መለኮቱ ተዋሃደ። በዚህ የምንናገርም በወልድ ያለውን ነው። ስለ አብ፣ ስለ መንፈስ ቅዱስ አይደለም ፈጽሞ። አብ መንፈስ ቅዱስ ሰው ሆኖ ለመሆን በድንግል ማዕፀን አደሩ አንልም። ከሦስቱ አካላት አንዱ አካል ወልድ ብቻ ከእርሷ ተወለደ እንላለን እንጂ አብ በወልድ በመንፈስ ቅዱስ ህልው እንደሆነ፣ ወልድም በአብ በመንፈስ ቅዱስ ህልው እንደሆነ፣ መንፈስ ቅዱስም በአብ በወልድ ህልው እንደሆነ እናምናለን። ይህቺ ሦስትነት ያለመለየት ያለመለወጥ በሦስት አካላት በአንድ መለኮት የተካከለች ናት። አንዲት አገዛዝ፣ አንዲት ፈቃድ፣ አንዲት ኃይል፣ አንዲት መንግሥት፣ አንዲት ስግደት፣ አንዲት ምስጋና፣ አንዲት ክብር፣ አንዲት ጽንዕ፣ አንድ አኗኗር፣ አንድ ፈቃድ ለስሉስ ቅዱስ ነው። ጽንዕ ማለት የጸና የሚጸና የሚቆም እንደማለት ነው። ጸንቶ የሚቆም ማለት ነው። አብም አብ ነው እንጂ ወልድን መንፈስ ቅዱስን አይደለም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስን አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስን ወደ መሆን አይለወጥም። ወልድም አብን መንፈስ ቅዱስን ወደ መሆን አይለወጥም። መንፈስ ቅዱስም አብን ወልድም ወደ መሆን አይለወጥም። እሊሦስቱ አካላት በጌትነት በክብር ፍጹማን ናቸው። በአንድ መለኮት አንድነትም አንድ ናቸው። ይኸውም ሦስትነት ከእርሱ የሚገኝ አንድ ብርሃን ነው። በዓለሙ ሁሉ ሙሉ ነው። ከምድር በታች ላሉትም ያበራል። በሰማይ በምድር ሙሉ ነኝ እኮ በሲኦልም ያሉ ጌትነቱን አዩ ተብሎ እንደ ምንፍቅናና የኛ አባቶች መልስ። መለኮት በባህሪው ታመመ ሞተ የምትል አንተ የኛን ነገር ሰምተ እፈር። እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በስጋ እንደታመመ በመለኮት እንዳልታመመ እናምናለን። በስጋ ሞተ፣ በመለኮት አልሞተ። እግዚአብሔር ቃል ስለ እኛ እንደታመመ እግዚአብሔር ለእኛ ቤዛ ሆኖ እንደ ሞተ ብትሰማ እኛ መለኮትን ከትብስት ጋር አንድ አካል አንድ ባሕሪ አድርገን ለእግዚአብሔርነቱ በሚገባ በዚህ በአንድ ስም ክርስቶስን እንደምንጠራው እወቅ። ዳግመኛ አንተም ከሁለት ባሕርያት አንድ ሆንህ ከነፍስና ከሥጋ ተገኘ ተገኝተህ ለሰው በሚገባ በዚህ ስም አንድ ተብለህ ትጠራለህ። ያንተ ነፍስ እንኳ መለኮትን ሳትሆን በባሕሪዋ አትሞትም። ለነፍሳችንም ክብርን ልንሰጥ የምንወድ የማትሞት ስለሆነ ነው። እንዲህ ከሆነ በወልድ ዋህድ በጌታችን በኢየሱስ ክርስቶስ ላለ ለአንዱ ሥላሴ ባሕሪ ክብር ልትሰጠው እንደምን አትወድ? መለኮት ሞተ ካልክ ሶስቱ ሞቱ እንዲያሰኝብህ የጌታችንም ሥጋ በመቃብር ውስጥ እንደ ሙታን በድን እንዳደረግኸው ከመለኮትም እንደ ለየኸው አታውቅምን? የሥላሴ ባሕሪ አንድ ነውና፣ ይኸውም አንድ መለኮት ነው። እንዲህ ከሆነ ሞትን ድል የነሣው ሲኦልን የማረከው ወዴት አለ? አንተስ ኀይል እንደሌለው እንደ አንድ ሰው አደረግኸው። ጽን አጥተው ከማይንቀሳቀሱ ሙታንም ጋር ቈጠርኸው። ይልቁንም ሌሎቹን መናፍቃንን ታኦሞጎሊስ ሲባሉ እነሆ እናገኛቸዋለን። ይኸውም የእግዚአብሔር ጠላቶች ማለት ነው። ፈጣሪ እንደ መሆኑ እርሱ እንዳወቀ ከንጽሕት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ከእግዚአብሔር ፈጥሮ ከሥጋዋ ከነፍሷ እግዚአብሔር ፈጥሮ በተዋሐደው ስጋ ስጋ ነፍስ የሌለው እንደሆነ እንዲህ ያስባሉ። መለኮትም ስለ ነፍስ ፈንታ ሆነው ሆነው ይላሉ። በውኑ መለኮት ከስጋ ፈጽሞ ተለየን? ስጋ ስለ ዘላለም ፈርሶ በስብሶ ቀረን? ነፍስ አልነሳ የሚል እንዲህም የሚክድ ሰው ነፍሴ እስከ ሞት ድረስ አዘነች ያለውን የጌታችንን የኢየሱስ ክርስቶስን ቃል ሰምቶ እንዲህ ይፈር አቤቱ፣ ይህንን መናገሩ በማን ላይ ነው? በሚጠፋ ወገን ላይ ነው እንጂ። ሊቀ ጳጳስ የከበረ ሰማዕት አግናጢዎስ በአሥራ ሦስተኛው መልእክቱ እንዲህ አለ፦ ጌታችን ኢየሱስ ክርስቶስ በእውነት ተወለደ፣ በእውነት አደገ፣ በእውነት በላ ጠጣ በእውነት ተሰቀለ፣ በእውነት ታመመ፣ ሞተ፣ ተቀበረ፣ ከሙታንም ተለይቶ ተነሳ። ይህንን እንዲህ ያመነ ብፁ ነው። ይህንን የካደ ግን እኛ ተስፋ ከምናደርጋት ከተመሰገነች ሕይወት የተለየ ነው። ወልድ ዋህድ ጌታችን ኢየሱስ ክርስቶስን የሚከፍሉት አንድ አካል አንድ ባህሪ ከሆነ በኋላ ሁለት አካል ሁለት ባሕሪ የሚያደርጉት ሰው ስትሆን ራስን እግዚአብሔር ታደርጋለህና ስለ መሳደብህ ነው እንጂ ስለ በጎ ሥራ ልንጣላ የምንወድ አይደለም ብለው በአመጻቸው ከሚናገሩ አምላክን ከሰቀሉ ከአይሁድ ጋር ይቈጠራሉ። በወልደ እግዚአብሔር ድካም ህፀፅ አለበት የሚሉ ሁለት አካል ሁለት ባሕሪ የሚያደርጉትም እድል ፈንታቸው ከካሃዲያን አይሁድ ጋር የተካከለ ነው። የወልድ አካል ግን ከእኛ ጋር ተዛምዷል። ከተዋህዱ ከመለኮትና ከትብስብት ከሁለቱ አንድ ሆኖአልና ሁለቱንም አንድ አድርጓቸዋልና የወልድ አካል ግን ከእኛ ጋር ተዛምዷል። ከተዋህዱ ከመለኮትና ከትስብዕት ከሁለቱ አንድ ሆኖአቸዋል ሁለቱንም አንድ አድርገዋቸዋልና በመለኮት የአካል አራተኛ የባሕሪ ሁለተኛ ሆኖ የተጨመረ አይደለም። በአካል ሦስት ናቸው እንጂ የሥላሴ አካላቸው ተቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው ከዘመን አስቀድሞ የነበሩ ናቸው እንጂ። ነገር ግን ከሰው ወገን ማንም አያውቃቸውም ነበር የእግዚአብሔር ልጅ ወልድ ዋድ ሰው ሆኖ አባቴ እንሆ ስምህን ለሰው ሁሉ ገለጥኩ እኔንም የባሕሪ ልጅ እንደሆንኩ ያውቁ ዘንድ ዓለም ሳይፈጠር በነበረ ጌትነትህ ግለጠኝ ብሎ ካስረዳ በኋላ ነው እንጂ። አብም እንዲሁ በደብረ ታቦር የምወደው ልጅ ይህ ነው ብሎ ከመሰከረ በኋላ እንዲሁም ሦስቱ በቅድምና የነበሩ ቀዳማውያን መበላለጥ የሌለባቸው ጽሩያን እንደሆኑ ያስረዱን ዘንድ በዮርዳኖስ መንፈስ ቅዱስን ከሰደደ በኋላ ነው እንጂ የወልድ ከአብ መወለዱ የማይመረመር ሊናገሩትም የማይቻል ነው። የማይመረመር ረቂቅ ስለሆነ ግዙፍ ረቂቁን መርምሮ ማወቅ የማይቻለው ነውና፣ የእነርሱንም ነገር ይመረምር ዘንድ አይቻለውምና፣ ከሰው ባሕሪ ጋር አይመሳሰልምና ልደቱም እንደ ሰው ልደት አይደለምና ረቂቅ ሚስጥር ነው፣ አይመረመር። እንግዲህ የእግዚአብሔር ቤተሰቦች ልብ ብላችሁ የተዋህዶ እምነታችሁን መሰረት በሚገባ ትረዱና ታስተውሉ ዘንድ ማስተዋላችሁን መረዳታችሁን ታጎለምሱ ዘንድ እጅግ ጥቂት ለመንደርደሪያ የሚያገለግሏችሁን ያበው የቀና የተዋህዶ እምነታቸውና ሚስጥረ ስላሴም እንዴት እንደሚያመሰጥሩት እንደሚገልጹት እንድትረዱ ለማድረግ የጣርኩበት መጠነኛ ማስረጃ ነው። ይበልጥ እንድትረዱ የእምነታችሁንም መሰረት እንድታጠብቁ የጥንት አባቶቻችንን የተዋህዶ እምነት መሰረትን እንዴት እንዳጸኗት የሚገልጸውን ሃይማኖተ አበው መጽሐፍ እንድታነቡ እመክራችኋለሁ። በዚህ አስተማሪና መካሪ መሠረታዊ እምነታችን አካሄድ የተገለጸበት ስለሆነ አንብቡት፣ ተረዱት። ብዙ ጥያቄዎቻችሁን ይመልሳል። የጠላቶችን አመጣጥና የጥፋት አካሄዳቸውን በሚገባ ትረዱበት አላችሁ። በዚህ የአበው መጽሐፍት ውስጥ እጅግ የተከበሩ የተወደዱ፣ የተዋህዶ እምነታችን መሠረቶችና መንፈሳዊ ተዋጊዎች ጥቂቶቹን በዚሁ የሃይማኖቱ አበው መጽሐፍ ውስጥ ስለምታገኟቸው ብንጠቅስ ቅዱስ አትናቲዎስ፣ ባስሊዮስ፣ ጎርጎሪዮስ፣ አቡልዲስ፣ ኤፍሪም፣ ሄራቅሌስ፣ አፍሮስዮስ፣ ዮሐንስ፣ ቴዎዶጢዮስ፣ ኤጲፋንዮስ፣ ዮሐንስ አፈወርቅ፣ ቄርሎስ፣ ቴዎዶስዮስ፣ ሳዊሮስ፣ ኪራኮስ፣ ዲዮናስዮስ፣ አባ ገብርኤል ቃርስ እና ሌሎችም ስለ ቦታ ውስንነት ያልጠቀስኳቸውን ሁሉ በዚሁ የአበው መጽሐፍ ውስጥ ታገኟችኋላችሁ። እነዚህ ስሞችና ሌሎችንም ስታዩ አብዛኞቹ በሰማዕትነት ያለፉ ናቸው። ስለ ተዋህዶ እምነታቸው የተጋደሉ ጀግኖች ናቸው። ስለ እውነት ፊት ለፊት የቆሙ ናቸው። እግዚአብሔርን በግልጽና እግዚአብሔር በመከራቸው እግዚአብሔር መንፈስ ቅዱስ ባስተማራቸው መንገድ እየተመላለሱ ለኛ እውነትን ብርሃንን አሰርጸው አጽንተው በደማቸው አትመው ያለፉ የተዋህዶ ጀግኖች አርበኞች ናቸው። ዛሬ አንዳንድ የእምነታችን መሪዎች ጳጳሳት ስሞቻቸውን ይጠሩባቸዋል። እውን በእነሱ ጫማ ውስጥ ነው ያሉት? እውን በእነዚህ አባቶቻችን አካሄድ በትክክል ሆነው ይገኛሉ? እስቲ መዝኗቸው። አቡነ ሳዊሮስ፣ አቡነ ገብርኤል፣ አቡነ ቄርሎስ፣ አቡነ ኢጲፋኒዮስ ሌሎችም እንደዚሁ እየተባሉ ብዙ አባቶቻችን ጳጳሳት፣ ሊቃነ ጳጳሳት ይጠሩበታል። እነዚህ እነሱ የሚጠሩባቸው አባቶች በታላቅ ጀግንነት፣ በታላቅ ሰማዕትነት፣ በታላቅ ተጋድሎ ያለፉ እንደ ፀሐይ የሚያበሩ በእግዚአብሔርም እጅግ የከበሩ የተወደዱ ናቸው እና አሁነ ቄርሎስ ጀግኖቹ ታላቁን መከራ፣ ታላቁን ስቃይ ጠጥተው ያለፉ እውን በእነዚህ ጫማ አሉ? ወገኖቼ፣ እስቲ ልብ ብላችሁ እምነታችን የት ጋ ነው ያለችው? በእውነት አባቶቻችንን አክብረዋቸዋል? መስለዋቸዋል? ሆነዋል? የእነሱን የእረኝነት ተጋድሎ ዛሬ ደግመውታል? የት ነው ያሉት? ዛሬ አገራችን ምን እየሆነች ነው ያለችው? እነሱስ ምን እየሰሩ ነው ያሉት? የት ጋ ነው ያሉት? ሲኖዶስ ወዴት ነው ያሉት? ዛሬ ስለ እነሱ የምትሟገቱ ሰዎች ዛሬ ስለ እነሱ ሲዶዶስ አባ ጳውሎስ አባት አባ ማትያስ እያላችሁ ስለ ጳጳሳቱ ሁሉ እንዴት እነሱ የማያውቁት ነገር እነሱ የማይሰሙት ነገር እነሱ ያልገለጹት እያላችሁ የምትሞግቱን እስቲ ከእነዚህ አባቶች ጋር ሂዱና ሃይማኖተ አበው ውስጥ ግቡና አነጻጽሯቸዋ። የት ነው ያሉት አሉ ተወግዘው እንኳ ውግዘቱን ያላነሱ ስለ ውግዘቱ እንኳ ያልደነገጡ ሊቀሊቃውንት አለቃ አያሌው ሲያወግዟቸው በመናፍቅነታቸው አይደለም እንዲያወገዟቸው በካቶሊክነታቸው አይደለም እንዲያወግዟቸው መቼን እንሳነሱት እንደነዚህ አይነት ትቢተኞች አለ እንዴ? አይግለጿ አይናገሯ ሕይወት አለ እዛ ካልኪድ እዛ እነሱ ጫማ ስርተኛ ና ጠብቅ ዋጋን ታገኛለህ አሁን በቅርቡ። የት እንደምትደበቅ ያኔ እናያለን። ቀሚሷቸው ውስጥ ይከልሉህ እንደሆን እናያለን። እንኳን አንተን ሊያድኑ ራሳቸውም አይድኑ። የአባቶቻቸውን የእናቶቻቸውን እግዚአብሔር ያጸናትን ተዋህዶን ያስረገጡ፣ ያሰደቡ፣ ያጠፉና ያፈረሱ፣ ምንፍቅናን የከተቱ፣ ካቶሊክነትን ያነገሱ፣ ለመንግሥት ለፖለቲካ ያደሩ መሳሪያ ይታጠቁ? የስለላ ጣቢያ ያደረጉ ምን ያልሰሩት ወንጀል አለ? ስለ እነሱ መናገር እጅግ የሚቀፍ ነው። እንደገና ስለ ነሱ ደግሞ ቆመት ትሟገታለህ። ስንት ከንቱ ተፈጠረ ወገኖች። ስርዓት ስርዓት፣ በስርዓት ስርዓት፣ በስርዓት ስለ ስርዓት ነው የምትሟገተው። መጀመሪያ ራስን አታድንም። መጀመሪያ እግዚአብሔር የት ነው ያለው ብላ አትጠይቅም ማከለከለ ወደ እግዚአብሔር አትጸልይም። ተንበርከከ ጸልይ፣ ጹም፣ ጠይቀው። የት ልሁን፣ የት ነው ማረፊያ፣ እነዚህ እረኞቻችን የት ነው ያሉት ብለህ አትጠይቅም? ማከለከለ እጅግርህ ተያዘ፣ አንደበትህ ተያዘ፣ ህሊናስ ተያዘ። ተጠምቀህ ክርስትና ተነስተህ የተዋህዶ ኦርቶዶክስ ልጅ ነኝ ብለህ የምትመላለስ ሁሉ ለምንድን ነው የማትጠይቀው አንተም ጠፍተህ ልጆችህንም አጥፍተህ ቤተሰብህንም አጥፍተህ ራስህም ጠፍተህ ዘርህንም የምታመክን ከንቱ ትውልድ ከምትሆን ለምንድን ነው የማታመልጠው? እኛ የነኑ ሁሉ አመት የምንጮ ዝም ብለን ነው? ምን ስጠናልህ? ምን ክፈለናልህ? ምን አምጣልናልህ? የተሳውቀህ ድምጻችንም ብቻ አይደለም የምናሰማህ እውነቱን ከውሸቱ ለይ። ከዲያብሎስ ከንቱ ጥፋት ራስን አድን እንዴ። ስለ እውነት መናገር እንደ ወንጀል ሲቆጠርብን እንዴ፣ ታዲያ ምኑን ነው ስለ እግዚአብሔር የምትሟገቱት? ታዲያ ምኑን ነው እውነትን የማታነግሱት? እንደ ቦይ ውሃ ወደ ነዱት ዝም ብላችሁ ነው እንዴ የምትነዱት? እግዚአብሔርን በእውነትና በመንፈስ አትፈልጉም፣ አትጠይቁም። እውነት ወዳለበት ህሊናችሁ አይመለከትም። ጥፋት ሲሰራ፣ እምነት ሲፈርስ፣ ድብልቅልቁ ሲወጣ፣ የእግዚአብሔር ቤት ስትፈርስ፣ ቅድስናዋ ሲፈርስ፣ መቅደሷ ሲፈርስ፣ ህጸጽ በላዩ ሲነግስ፣ ዲያብሎስ ሲነግስባት እያያችሁ ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቅለውት በክህደታቸው ሲወጉት እያያችሁ በረከሰ ተግባራቸው ቅዳሴ እያሉ ኪዳን እያሉ ሲያፌዙ ከክፉ ሥራቸው ሳይጸጸቱ ወደ ንስሐ ሳይመለሱ እውነተኛ የተዋህዶ እምነትን ሳያጸኑ እንደ ገና መልሰው ደግሞ አገልጋዮች ነን እያሉ ሲገሰሉ ይህን ሁሉ እያያችሁ ቤተ ክርስቲያን ስትጠፋ እየተመለከታችሁ አባሪ ተባባሪ የሆናችሁ ሁሉ ራሳችሁን ጠይቁ። ነገ ደግሞ ዋጋ አብራችሁ ትከፍላላችሁ። አይታደጓችሁም ወገኖቼ።